ኢንፎርሜሽን መረብ ደህንነት አስተዳደር ላለፉት አምስት ዓመታት የሳይበር ደህንነት ወርን በተለያየ መድረክ ሲያከብር መጥቷል። ዘንድሮም ለስድስተኛ ጊዜ ከጥቅምት አንድ እስከ ጥቅምት ሰላሳ ይህንኑ ጉዳይ ታሳቢ አድርገን የምናከብር ይሆናል። የሳይበር ደህንነት በሀገራችን ለስድስተኛ ጊዜ ባለም አቀፍ ደረጃ ደግሞ ለሃያ አንደኛ ጊዜ እየተከበረ መሆኑ ይታወቃል። በዚህም በዘንድሮ ዓመት የወሩ መሪ ቃል ያደረግነው የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሆኑንም ለማንሳት እወዳለሁ። እንግዲህ የሳይበር ደህንነት ወር ለምንድን ነው የምናከብረው፣ ምን ዓላማ ነግበን ነው የሚለውን ስናይ የሳይበር ጥቃት በሀገራችንም በዓለም አቀፍ ደረጃ በተለያየ ሚዲያ እንደሚገለጸው በአይነቱ በይዘቱም በጣም እየተወሳሰበ በከፍተኛ ሁኔታ እየጨመረ መሆኑ ይታወቃል። በዚህም የሳይበር ደህንነት አይነተኛ ሚና ሆኖ ለሀገራት መከበር እንዳለበት ብዙ ጥናትና ጽሁፎች ያመላክታሉ። በተለይ ሁሉንም ሀገራት በእኩል መጠን በእኩል ጊዜ የሚያጠቃ እንደመሆኑ የቅድመ ዝግጅት ጊዜ የማይሰጥ በመሆኑ ወትሮ ዝግጁ የሆነ የንቃተ ሕሊና ያለው አመራር፣ ተቋማት፣ ሰራተኞች ያስፈልጉናል በሚል እኛም በየወሩ እያከበርን ጥቅምትን የሳይበር ደህንነት ወር እያደረግን እንገኛለን ማለት ነው። በተለይ የሳይበር ደህንነት ሀገራችን ከያዘችው የዲጂታል ኢትዮጵያ ጉዞ ጋር ተያይዞ የዲጂታል ኢኮኖሚ መሰረት የሆነውን የዲጂታል ትራንስፎርሜሽን ጉዞ በማሳለጥ ላይ ነን። ሁላችሁም እንደምታውቁት የመንግስት አገልግሎት አሰጣጥን በከፍተኛ ደረጃ የማዘመን ኦቶሜት የማድረግ ስራ እየሰራ ነው። ይህ እየጨመረ ሲመጣ የሳይበር ደህንነት ተጋላጭነትም በዚሁ ልክ እየጨመረ የሚሄድ ነው ማለት ነው። ለእነዚህ ጉዳዮች ደግሞ አጋላጭ ከሚያደርጉን ጉዳዮች ሶስት አበይት ጉዳዮችን በተለያየ ጊዜ እንጠቅሳለን። በዋናነት የምንጠቀማቸው ቴክኖሎጂ ውስብስብነት በዛ ዙሪያ ያለን እውቀት። በሁለተኛነት የአሰራር ስርዓት ክፍተት፣ የምንጠቀማቸው ቴክኖሎጂዎች የምንጠቀማቸውን ከማወቅ በዘለለ የአሰራር ስርዓታችን ላይ የሚኖር ክፍተትም በሁለተኛነት ይጠቀሳል። በሶስተኛነት የምናነሳው የሰው ኃይል ነው። እንግዲህ የሰው ኃይላችን ነኝህን ቴክኖሎጂዎች የአሰራር ስርዓቶች የሚተገብር እንደመሆኑ ብቃት ያለው የንቃተ ህሊናው የተገነባ የሰው ኃይል ያስፈልጋል ማለት ነው። ይህም እንግዲህ እንደምናውቀው አብዛኛው የሳይበር ደህንነት ጋር ተያያዥ የሆኑ የጥቃቶች በብዛት የሚደርሱት ከሰማንያ እስከ ዘጠና ፐርሰንት፣ በተለያዩ ጥናቶች እንደተመላከተው ከሰው ልጅ የንቃተ ህሊና ማነስና ከእውቀት ማነስ ብሎም የሰው ልጅ በማወቅም ባለማወቅም በሚያደርጋቸው ክፍተቶች እንደሆነ ይታወቃል። ስለዚህ የሳይበር ደህንነት ወርን ስናስብ ሁሌም ከሰው ልጅ ጋር የተያያዘ የአቅም ማጎልበቻ የንቃተ ህሊና መድረክን በማዘጋጀት ሊሆን እንደሚገባ ይነሳል ማለት ነው። እንግዲህ በሀገራችን መግቢያው ላይ ስገልጽ እንደነበረው ለአምስት ዓመታት ስናከብር ቆይተናል። ዘንድሮ ስድስተኛውን ነው የምናከብረው። ያለፉት ዓመታት ስናከብር የነበረው ምን እንደምታ ነበረው የሚለውን የተወሰነ ለማንሳት ያክል በተለይ የተለያዩ አምዶችን እያየን አምስቱንም ዓመት ስናከብር ቆይተናል። ይህ በሀገር ደረጃ በትብብር መስራት እንዳለብን የሳይበር ደህንነት ብቻችንን የምንተገብረው እንዳልሆነ በተለያዩ መድረኮች ስናነሳ መጥተናል። ለዚህ መገለጫ የሚሆነው የግሉን ዘርፍ የመንግስት ተቋማትንና ዩኒቨርሲቲዎቻችንን በጋራ ወደ አንድ መድረክ ያመጣንበት ውጤታማ የሆኑ መድረኮች ነበሩ። ከነኚህ ውስጥ በተለይ የጥናትና ምርምር ስራዎቻችን በሳይበር ደህንነት ዙሪያ የተሰሩት ወደ ህብረተሰቡ ተደራሽ እንዲሆኑ የተለያዩ ውድድሮችን በማድረግ እውቅና በመስጠት ስናከብር ቆይተናል ዘንድሮም ይህንኑ ዓላማ ያነገበ ሆኖ በተለይ ግን የዲጂታል ጉዟችንን መሰረት ያደረገ በመሆኑ የሳይበር ደህንነት ለዲጂታል ኢትዮጵያ መሰረት በሚል ለማክበር ተዘጋጅተናል ማለት ነው። እንግዲህ ቅድም እንዳነሳሁት የሳይበር ደህንነት ወርን ስናከብር በዘንድሮ በስድስተኛው ሁለት ጉዳዮች ላይ ለማጠንጠን አስበናል። አንደኛው የሀሰተኛ መረጃዎች ዝግጅት ስርጭትና ቁጥጥር በሀገራችን ከፍተኛ ጥቃት እያደረሰ ያለ እንደመሆኑ ከዚህ ጋር ተያይዞ ኮንፈረንሶችን፣ ውይይቶችን እና ንቃተ ህሊና የማስጨበጥ ስራ እንሰራለን ብለን ይዘናል። በሁለተኛነት ሁላችሁም እንደምታውቁት ከተሞቻችን እየዘመኑ፣ በተለይ የስማርት ሲቲ ኮንሰፕት ብዙ ከተሞችን እየነካ ነው ያለው ከተማችን አዲስ አበባን ጨምሮ። ስለዚህ የስማርት ሲቲ የስማርት ከተማ እና የሳይበር ደህንነት ጥበቃ በሚል አበይት ጉዳይ ላይ ሁለተኛ አጀንዳ አድርገን ለመወያየት በእቅድ ይዘናል ማለት ነው። ከዚህ ጋር ተያይዞ የሳይበር ተጋላጭነትን እንዴት መቀነስ እንችላለን የሚለውን ለማክበር በዝግጅት ላይ ነን። እንግዲህ የሳይበር ደህንነት ወር መሪ ቃሉ ሳይበር ደህንነት የዲጂታል ኢትዮጵያ መሰረት ነው ስንል ምን ለማለት ታስቦ ነው የሚለውን ብናይ ጥሩ ስለሚሆን እሱን አነሳለሁ። እንደ ሀገር ዲጂታል ኢትዮጵያ 2025 አቅደን ኦልሞስት በዚህ አመት የማጠናቀቂያ ጊዜያችን ነበር። በዚህ ጉዟችን የዲጂታል ኢትዮጵያ በዋናነት የዲጂታል ትራንስፎርሜሽን ጉዟችን የዲጂታል ኢኮኖሚውን እንዲያሳድግ ታስቦ የተቀረጸ ነው። በዚህም በተለያዩ ዘርፎች ላይ ስናከናውን ቆይተናል። በተጨማሪም የዲጂታል 2030 በረቂቅ ደረጃ በፕራይም ሚኒስትር ኦፊስ ተዘጋጅቶ ኦልሬዲ በዝግጅት ላይ ነው። እዛም ላይ በተያያዥ የዲጂታል ትራንስፎርሜሽን ጉዟችን አይነተኛ ሚና ተገልጿል። በዚህ ሂደት የዲጂታል ትራንስፎርሜሽን ጉዞውን ስናስብ የሳይበር ደህንነት ዝግጅት ከወዲሁ ልናስብበት የሚገባ በመሆኑ መሪ ቃሉ ከዲጂታል ኢትዮጵያ ጉዞ ጋር የማያያዝና ፋውንዴሽናል መሆኑን ለማሳየት አስበን ያወጣ ነው እንደሆነ እንድትገነዘቡት እፈልጋለሁ። እንግዲህ ስድስተኛው የሳይበር ደህንነት ወር በምን በምን ጉዳዮች ላይ አተኩሮ ነው የሚከበረው የሚለውን ለማየት ያክል የመጀመሪያው የወሩ መክፈቻ ቅዳሜ ጥቅምት አንድ በዚሁ በተቋማችን በአስተዳደራችን ግቢ ውስጥ የመክፈቻ ፕሮግራም ይኖረናል። በቀጣይ በእለቱ የሀሰተኛ መረጃ ዝግጅት ስርጭትና ቁጥጥርን በሚመለከት የጥናታዊ ጽሑፍ ይቀርባል። በዚሁም ሀገራዊ ኮንፈረንስ የሚመለከታቸው አካላት ባሉበት በማድረግ የእለቱን ፕሮግራም እንከፍታለን ማለት ነው። በሁለተኛው ሳምንት ጥቅምት ስድስት ቅድም ሳነሳ እንደነበረው የስማርት ሲቲ ወይም የዘመነ ከተማን የጀመሩ ከተሞችን በመምረጥ አንደኛው የሀገራችን ከተማ ላይ የስማርት ከተማ እና የሳይበር ደህንነት በሚል ሀሳብ እንዲሁ ጥናታዊ ጽሑፍ ቀርቦ ውይይት የምናደርግ ይሆናል። ሶስተኛው ሳምንት ጥቅምት ስምንት በተመሳሳይ ርዕስ በሌላ የሀገራችን ከተማ የምናከብር ይሆናል። እንግዲህ እነኚህን ጉዳዮች ስናደርግ በተመሳሳይ ከጥቅምት አንድ እስከ ሰላሳ ጎን ለጎን የአቅም ግንባታ የንቃተ ህሊና ማጎልበት የሚያስችሉን በአስተዳደራችን የተለያዩ ድረ ገጾች ጎን ለጎን የምናካሂዳቸው የጥያቄና መልስ ውድድር እና የተለያዩ የንቃተ ህሊና መገንቢያ መንገዶችን መርጠናል። በነዚህም በተለይ በበይነ መረብ ተደራሽ የሚሆነውን አብዛኛውን ሰፊውን ህብረተሰባችንን ተደራሽ ለማድረግ በዚህ አመት ለየት ያሉ ፕሮግራሞችን አስበናል ማለት ነው። ከዚህ በተያያዘ እንግዲህ ታዳጊዎቻችን በብዛት ቴክኖሎጂ ላይ የሚሰሩ እንደመሆናቸው የኢንፎርሜሽን መረብ ደህንነት አስተዳደር ግቢ ውስጥ የካች ዘፍላግ የምንለው የሲቲኤፍ ውድድር በተቋማችን ግቢ ውስጥ ለማዘጋጀትም አስበናል። ይህ እንግዲህ ታዳጊዎች ወደፊት የሳይበር ደህንነትን የስራቸው አካል እያደረጉ እንዲሄዱ ትልቅ ሚና የሚጫወት ይሆናል ማለት ነው። በተጨማሪም እንግዲህ የሳይበር ደህንነት ጉዳይ በሀገራችን ብቻ የሚከበር አይደለም። በዓለም አቀፍ ደረጃም በተለያዩ ተቋማት የሚከናወን እንደመሆኑ ሁሉም ተቋማት የግልም የመንግስት የትምህርት ተቋማትም ይህን ጉዳይ ወሩን ሙሉ የሳይበር ደህንነትን ግንዛቤ ማስጨበጫ አድርገው እንዲያከናውኑ ጥሬን አስተላልፋለሁ። ለዚህ የሚያስፈልግ ማንኛውም ሙያዊና የተለያዩ ድጋፎችን አስተዳደራችን ለመስጠት ዝግጁ መሆኑን ከወዲሁ አሳውቃለሁ። ይህን ካደረግን በኋላ በማጠናቀቂያ ህዳር አንድ የወሩን ክንውን በማስመልከት አጠቃላይ በሂደቱ አስተዋጽኦ ላደረጉ ተቋማት፣ ግለሰቦች እውቅና የምንሰጥበትና የማጠቃለያ ፕሮግራምም ይኖረናል። በአጠቃላይ የሳይበር ደህንነት የማህበረሰቡን፣ የተቋማትን፣ የዜጎችን ንቃተ ህሊና በተለያዩ የሚዲያ አማራጮች ተደራሽ የምናደርግበት በዚህ ዓመት ቅድም ስገልጽ እንደነበረው ልዩ የሚያደርገው ዜጎቻችን ባሉበት ቦታ ሆነው የሳይበር ደህንነት ንቃተ ህሊናቸውን እንዲያሳድጉ የተለያዩ ፕሮግራሞችን ነድፈን ወደ ስራ እንደምናስገባም ለማንሳት እወዳለሁ። እንግዲህ በወሩ ምንድን ነው የሚጠበቀው የሚለውን ቅድም የገለጽኳቸው ጉዳዮች ላይ ያተኮረ ቢሆንም እዚህ ያላችሁ የሚዲያ ተቋማት ደግሞ በጉዳዩ ላይ የተለየ ትኩረት አድርጋችሁ ወሩን ሙሉ የሳይበር ደህንነት ግንዛቤ ማስጨበጫ አጀንዳዎችን በማንሳት ከተቋማችን ጎን በመሆን የህብረተሰባችንን ንቃተ ህሊና እንድናሳድግ ጥሪዬን አስተላልፋለሁ። የሳይበር ደህንነት የዲጂታል ኢትዮጵያ መሰረት ነው።